አቀጥቅጣ ገርፋ አሳምና አፈር ከደም አብልቶ አባረረችው። አይታችሁታል? ግራስ መጨረሻ ላይማ ምን አይነት ወንድ ነው ማግባት መፈልይ አንተ ያና ያለውን ኦ ማይ ጋድ ዲ ዲስሪስፔክት ጆርዲ እኔ ግን ጆርዲ እና ማነሱ ስሙ ሞንን አንድ ላይ ማገናኘት ፈልጋለሁ። ቲክቶክ ኤቨንት፣ ጆርዲ እና ሞን አንድ ላይ ቢገናኙ ደስ ይለኛል። እንጭጭ ነው። ወስዳ ቀጥቅጣ ቀጥቅጣ ቀጥቅጣ አፈር አስበልተው ሄደች ለዘላለም። ሞን ሴት ልጅ ይጠላል። የት ነበርሽ ላለችኝ ግን ሳምርዬ እኔ እኮ የፌስቡክ ጆከር ነበርኩኝ። በነገራችሁ ፌስቡክ ላይ ጆከር ዳለች የት ነበርኩኝ እኮ ፌስቡክ ላይ አቤት! እንዴት አባቴ እንደምሳደብ በጣም አደገኛ ተሳዳቢ ነበርኩ። በጣም ከዛም በኋላ ሆዴ የተሻለው ንገሩኝ፣ እስቲ ሆድ የተሻለው ወይ? ኧረ፣ እኔ እያሾፍኩ ነው። እኔ ስድብ አላውቅም። ባይ ዘ ወይ እነ ታቂዋለሽ ፔጅ፣ ቴሌግራም እና ቲክቶክ አካውንት በደንብ ምርጥ ስራ እየሰራችሁ ነው። በነገራችሁ ላይ ታቂዋለሽ ፔጅ በጣም ነው የማመሰግናችሁ። እስፔሻሊ እነዚህን አገልጋይ ወንዶችን እያወጣሽ የምታሰጭውን ነገር አይላቭት አይላቭት ጋይስ፣ አንበሶች እና እኔ ምልሽ ማለት ነው። እኔ ምላችሁ አሁን ደግሞ ፋሽኑ ጂጂ ካልፈረመች አይታከምም። ምን ሌጋል ጋርዲያን ሆነች? እንደ ሂዝናት ኤብል ቱ ቲንክ እኔ ጀርመን እንዴት ይሰለቻሉ። ጀርመን ሰው ይሰለቸኛል። በእውነት እናንተን የምላችሁ፣ ታውቂያለሽ ፔጅ ማለት ነው በጣም ነው የማመሰግናችሁ። ይሄም ብዬ ሳበቃ አሁን ደግሞ አገልጋዮች ማለት ነው አገልጋዮች ሚስቶቻቸውን እና ዳያስፖራ ወንዶች ዳያስፖራ ወንዶች ሚስትን ዳምፕ እያደረጉ ሚስት ዳምፕ፣ እትስ ኦኬ፣ ሚስት መለያየት ምናምን። ዩስቲንግ አም ጃለል መቃሳ ብዙ ሰው ነው የሚልኝ። ሚስቶች ሚስትን ተው ና ልጆቻቸውን ዳምፕ እያደረጉ አሜሪካን ሀገር ወደ ኢትዮጵያ ሙቭ ሚያረጉ አባቶች እሱ ላይ ስሩበት ና ሀበሻ እሱ ላይ ስሩበት በእውነት ልጆቻቸውን ዳምፕ እያረጉ ኢትዮጵያ ይሄዳሉ። ለመመሰላቸው አደገኝነቱ አሁን እነዚህ አሜሪካዊ አሜሪካዊ ነን ብለው ይሄን የአሜሪካ ፓስፖርት እያሳዩ ሴቶችን ደግሞ ኢትዮጵያ ሕይወትን ያበላሻሉ። እንደዚህ አይነት ጋንግሪን የሆኑ ወንዶች አሉ። በእውነት እያመለጡ ነው ከሪስፖንሲቢሊቲ አብሶሉትሊ፣ ልጅን ከማሳደግ ያ እያመለጡ ነው። ግን እኔ ደግሞ አየሽ ኢትዮጵያ ህጻናት ልጆች ጀስት ቢኮዝ ኦፍ ድስ አሜሪካን ፓስፖርት ምናምን የብዙዎችን ህይወት እያበላሹ ነው። እኔ ራሱ አንዱ ከዚህ የሄደ ስም አልጠራም፣ የምናቀው ሰው እንደዛ ነገር ደግሞ አይደለም እሱ አይደለም፣ ሌላ ሰው ነው፣ የምናቀው ሰው ነው እና ሁለት ሴቶችን እዚህ ቲክቶክ ላይ ማውቃቸውን ሴቶች አሜሪካ ገነት አይደለም። ብቻ ሲሆን ከአሜሪካ ወደ ኢትዮጵያ ለምን ነው ወንዶቹ ሙቭ የሚያደርጉት የሚባለው ጥያቄ ልኝ ደስ ይለኛል። ያ አሁን አየሽ አሜሪካዊ ነው ምናምን ለቤተሰብ ሰብስትል ኦ ጋድ በር መዝጊያ ምናምን ይባላል ማለት ነው በእኛ ፋሚሊ። እና ለምንድን ነው ልጆቻቸውን ጥለው ኢትዮጵያ የገቡት? ኃላፊነት ያ ኃላፊነትን ሽሽት። ያ ግን እነዚህ ወንዶች ኢትዮጵያ ሀላፍትና ናላ ሀላፍትና ሽሽት ግን ኢትዮጵያ እየገቡ ማለት ነው። ሌላ ሴቶችንም እያበላሹ ነው። እኔ አሁን የሆነ ግለሰብ ከዚህ ከሀገረ ሜንሶታ ሶስት ልጅ ዳምፓርጎ ይሄዳ አለ ስታየው፣ ምናምን ጥርሱን አሰርቷል አምሮበታል፣ ምናምን ምናምን፣ ና ቺኮቹ እዛ እኮ ይሄኔ እኮ በቃ ጠብ ጠብ እርግፍ እያሉ እኮ ይሆናል እኮ ይሄኔ። እኮ ሚስቱን እንደ ሰማሁት ከሆነ ደግሞ ደሞ እያማታል አሉ። ክፉ ሴት ናት እያለ። ጌታ ልጆቹን ዳምፓርጎ ሀላፊነትን ይዛ 24/7 on duty ለሆናች ልጅ ደሴም ታይም ደግሞ ለሱ ኮንቪኒንት ስሟን ያጠፋል ክፉ ሴት ናት እያለ። ሚስቶች ከመጠን በላይ ኃይለኞቹን አይደለም። ለዛ ነው ልጆችን ማሳደግ ማትፈልገው እንከፍ እንከፍ ሚስቶች ከመጠን በላይ ኃይለኛውን እንከፍ ለዛ ነው ልጆችን ማሳደግ ማትፈልገው። ታስቁኛላችሁ እኮ ፍቅር መግባት ትቻለሽ። ኦ መንሱሬ መጣ፣ መንሱሬ መጣ። እንዴት መንሱሬ እንዴት ነህ? ደህና ነሽ ወይ? ከፍል ከፍል አድርገህ እኩል እንሆን። አይዞሽ፣ አይዞሽ ችግር የለውም። አረ ኖ ኖ ኖ፣ እኩል መሆን አለብን። እንዴት ነህ? እሚ ፊንቴክ ተከፍቷል። አሁን እንግዲህ ተዘጋላልች ትክፋታ ተከፍቷል ብለሽ ደግሞ ቪዲዮ ስሪልና ቪዲዮ ከሰራ ከሪፖስት አርጌ ድዌት ላርግላ። ምን ማለት ነው? ኦሬዲ ታሽጓል ብለሽ ከሰራሽ፣ ተከፍቷል ብለሽ መስራት አለብሽ። እኔ እኮ አይደለም የሰራው ሰው ሰራ። ድዌት አረኩት። አሁን ደሞ አንተ ተከፍቷል ብለ ስትሰራ፣ እኔ ሪፖስት አደርጋለሁ። እንደው ለሌላ ቀን አንድ ነገር ልንገርሽ በአላህ፣ አይ ቲንክ መጥፎ ሰው አደለሽም እኮ ነው፣ በደንብ ነው የማውቅሽ። ግን ልንገርሽ አይደለ፣ የሆነን ሰው ሪፖስት አደረግሽ ማለት በዛ ሀሳብ ተስማምተሻል ማለት ነው። ልክ አደለም? ሌላ ትዬ ንገሪኝ። አዎ ወላሂ እንደዛ ነው። አባካ ለዚህ ነው እኔ አንደርስታንድ እንዳላረግሽም ያልኩሽ። እኔ አሁን ስረገጥ ቪዲዮ ሪፖስት አደረጋለሁ። በቃ ደስ ብሎሽ ነው እርግጫው አይደለም ኢንፎርሜሽን ፓወር ነው ብያምናል። እሺ በቃ አሁን ኢንፎርሜሽን ፓወር ከሆነ የኛ ድርጅት ተከፍቷል አረጋግጪና፣ መከፈቱ ቪዲዮ ስራ ስራና፣ አንሰራ ምን ይያ ዊ ሃቭ ፕሌንቲ ኦፍ ማርኬት። ችግር የለብንም እኛ ቪዲዮ አንሰራም፣ ግን ለመጥፎ ስትተባበሪ ለጥሩ መተባበር አለብሽ እኮ። ታዲያ መከፈቱን በምን እንትን ነው ማጣራው? አሀ፣ ማረጋገጥ ፈለገች ነው? ስልክሽን አስቀምጪልኝ ነገ ቀን ቪዲዮ ኮል ማናጀሯ ደውላ እንድታሳይሽ አደርጋለሁ። በእውነት ኦኬ ቪዲዮ ቪዲዮ አዳማ ያለ ሰው አዳማ ያለ ሰው ደግሞ ኤኒ ፐርሰን፣ አንቺ አሁን ላይቭ ገብተሽ ፊንቴክ አዳማ መከፈቱን ቼክ አድርጉልኝ ብቲ አንድ ሺህ ሰው አይጽፈልሽም? ልእልቲ ተይ እንጂ እኔ አሁን ጊዜ የለኝም። እኔ አሁን ከስራ እኮ መጥቼ መኪና ውስጥ ቁጭ ብዬ ነው የማወራው። ነው አደም ነው መከፈቱን ማወቅ ቢቻል እና ቪዲዮን ካገኘው እሰራለሁ። ቪዲዮ ማንም አይሰራው ማል ቴ እሱን አሁን ተከፍቷል ብሎ ማንም ሰው አይሰራም። ማንምራ ስላሳየችኝ ትክክል ነው እኮ ማለት አይደለም። ሌጋሊቲውን የምታሳዩኝ ከሆነ እንሄድበታለን። እንትኑን ነው እንጂ መከፈቱን ነው እንጂ የምናሳይሽ እንዴ ሳይከፈት ወረቀት እኮ ታሽጓል ከተባለ እኮ ታሽጓል ነው ለማንኛውም ሌልቴ ተከፍቷል፣ እንኳን ደስሳደስ ብሎኛል። እኛም እንግዲህ ቪዲዮን አንተ ከሰራክ እኔ ድዌት አደርጋለሁ። ቢኮዝ አንተ ካምፓኒ ነው፣ አንተም እንትን የምትለው ካምፓኒ ከሆነ እኔ ድዌት አደርጋለሁ፣ ሪፖስትም አረጋለሁ። ግን እኔ ቪዲዮ አልሰራም ቢኮዝ ምንም ኤቪደንስ የለኝማ። አንተ ኃላፍትናውን ወስደክ የምትሰራ ከሆነ እኔ ድዌት አደርጋለሁ። እኛውን ምን ኤቪደንስ ነው ይህን ኤቪደንስ አግኝተሽ ነው ሰውየው ፖስተተ እውነት ነው ወይ ብዬ በኮመንት ጠይቄያለሁ። እንትና እንትናል። ስለዚህ መረጃ ነው ያገኘሁት። መረጃውን ደሞ አስተላለፍ ያለው አንተ ክላሪቲ ስለተባልክ ክላሪቲ ስጠን ብዬ ጠየኩ። መተክ ከክላሪቲ ይልቅ ስለምቀኝነት ስለሰው ክፋት ስለ ችግር ስለ መልክ ነው ልታወራ የወሰንከው። አሁን ግን እሱን እንተውና ፊንቴክ መከፈቱን ቪዲዮ አንተ ከሰራህ ተዘግቷል የተባለው ፊንቴክ ተከፍቷል ካልክ አምጣ ማስረጃ። እኔ ቪዲዮ ታረገዋለሁ ሪፖስት ታረገዋለሁ ይሄ እኮ ፌር ነው። ፌር አይደለም፣ ፌር አይደለም አፈል ብላ። ስለዚህ ቪዲዮ ይስራ እራሱ። ግን አንቺ ስሪ ከተባለ እርዝ ሴዳፕ። እኔ አልፈልግም። ያለ ምንም ኤቪደንስ እኔ ምስክር ሊሆን አልችልም። ምንም ነገር ሳላይ፣ ምንም ዶክመንቴሽን አሳይ ስለኝ ጂጂቤ ሲያላዝን ነበር ሰው እንግዲህ ኖ አላስተናግድም። ቪዲዮን ስራ ድዌት አረጋለሁ፣ ሪፖስት አረጋለሁ። ያ ኖ አይክፈሉኝ። ኢትስ ኦኬ፣ ኢትስ ኦኬ ቢኮዝ እኔ ዋናው ደንበኞች የእኔ ፎሎዎች ፎሎዎሮች ገንዘባቸውን ትክክለኛ ቦታ ላይ እንደሚጥሉ ማወቅ ነው የምፈልገው። ፎሎወሮቼ ሴፍ የሆነ ትራንዛክሽን እንዲኖራቸው መኪናም ሲገዙ ምንም አይነት ሀስል ውስጥ እንዲገቡ አልፈልግም። ሞስት ኦፍ ደግሞ እንደዚህ አይነት መኪናዎች ፈርስት ታይም ካር ባየርስ ስለሆኑ እኔ ገንዘባቸው እንዲበሉ ስላልፈለግኩኝ ነው የሄድኩበት። ከክፋት ተነስቼ አይደለም። እኔ ክፋት ማቅሴት አይደለሁም። ጥሩ ሴት ነኝ። ኢትዮጵያ በቶኝ ከሶች ነበረ። ማንንም ከሶ የትም የሚደርስ የለም። ክሪፕቶ የክሪፕቶንም ደግሞ ሰማን እኮ። ክሪፕቶም ኡጋንዳ ውስጥ ራሱ ቢዝነስ ላይሰንስ አለው፣ ክሪፕቶ ለመስራት መንሱሬ። ብዙ ጥያቄ አለ፣ ብዙ ጥያቄ ሰለቻ ክሪፕቶ አምባሳደሩነትንም ብናወቅ ደስ ይለኛል። ምን አይነት ካምፓኒ እንደሚቀጥርክ ማወቅ እንፈልጋለን። ክሪፕቶ አምባሳደሩ እሺ፣ ፓስተሪ ማናጫሉ አላቃት ወደ ሌላ አጀንዳ?